ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል? ወንጌል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያዝኩኝ፣ ማንም እየመጣ የሚጨፍርብኝ፣ ቀቅላችሁ ብሉት። ወንጌልን ምን አባቱ ያደርግልኛል? በክብር አልደራደርም እኔ ወንጌልን ቀቅለ ብለው አልኮ? ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደም ሁሌ የመጣ ማንም የሚያቀረሽበን ስራ የለም። ተረረረ ትረገጣለህ ትረገጣለህ አአ አ በደንብ አድርጌ ነው የምረጥ። እንደሰማችሁት ነው እንግዲህ ዮኒ ማኛን፣ ከእሱ የሚጠበቅ ነገር ነው ያለው። ያው እኔም ማዝነው እውነት መስሏችሁ የሚያወራው ነገር የምትከተሉትን ሰዎች ነው። እሱ ለሃይማኖት ክብር የሌለው ለሃይማኖተኞች ክብር የሌለው ከድሮም ጀምሮ ሃይማኖትን ሲያዋርድ የነበረ ሰው ነው። እሱን አምናችሁ ለምትከተሉ ሰዎች ግን እጅግ በጣም አዝናል። አሁን እውነታውን ግልጽ አድርጎልናል። እሱ ሰውዬ ወንጌልን እንደዚህ ብሎ የማይሆን ቃል በመናገር ማለት ነው። ሲጀመር ትክክለኛ ሃይማኖተኛ እንዳልሆነ ማወቅ ነበረባቸው። ጊፍት የምትሰጡት እውነት የመሰላችሁ ሰዎች ስንት ጊዜ ነው ቆይ የምትታለሉት? ስትሄድ ያደናቀፈ ድንጋይ ስትመለስም ካደናቀፈ ድንጋይ ውስጡ ሳይሆን አንተ ነህ ይባላል እና እንደዚህ ሁሉ ጊዜ እየተደጋገመ ሲያጭበረብራችሁ፣ ሲያታልላችሁ ዞር ብላችሁ ልታስቡ ይገባል ማለት ነው። እና ምንድን ነው ማረገው ብላችሁ ማውቅ አለባችሁ። ኒ ጓያው በመባል የሚታወቀው ሰውዬ እንደተለመደው ሃይማኖትን ማዋረድ ማንቋሸሹን ጀምሯል። በፕሮቴስታንት እምነት ያላችሁ፣ በኦርቶዶክስም፣ በስልምና በየትኛውም ሃይማኖት ያላችሁ ሰዎች ይህን ሰውዬ መስማት የለባችሁም ማለት ነው እንግዲህ ዛሬ ያሞገሰውን ነገ መልሶ መሳደብ ትላንት የነበረ አሁን የሌለ አይነት ሰው ነው፣ እና መቼ የሚመለሳል ብላችሁ እንዳጠብቁት። መጀመሪያም አልተመለሰም ነበር። እሱ የሚፈልገው የሚያሳድደው ገንዘብ ነው። ገንዘብ እስከሰጣችሁ ድረስ የምንም እምነት ተከታይ መሆን ይችላል። እንዲሁም ኢሉሚናቲ ሀብታም እንደማያደረግ የምታውቁት በዮኒ ማኛ ነው። ምክንያቱም ሀብታም ቢያደርግ ኖሮ ዮኒ ማኛ ቀድሞ የሚቀጣቀለው ሰው እሱ ነበር እና እሱን እያመናችሁ እንደዚህ ለምትታለሉ ሰዎች ልቦና ይስጣችሁ ለማለት እወዳለሁ። እሱ የተለመደ ምግባሩ ነው እንግዲህ ያደረገው ከእሱ የሚጠበቅ ነገር ነው። በጣም ያሳፍራል፣ ግን ያለው ነገር በዚህ እድሜው ሃይማኖት፣ እንደዚህ መናገር የለበትም ለነፍሱ ማሰብ ነበረበት። ግን እሱ ለነፍሱ የማይሰጋ ከሆነ እናንተ ምን አገባችሁ? እሱ መከተል የለባችሁ? እና ዝም ብላችሁ የምትከተሉት በጣም ማሰብ አለባችሁ። ማንን ነው የምንከተለው ብላችሁ ማለት እና ልትነቁ ይገባል። እስከ መቼ ፈዛችሁ ትቆያላችሁ? እና ይሄ የሚለው ነገር ሁሌ እንደሚያደርገው ነው ያደረገው። አሁንም እንግዲህ ወንጌል እናንቋሻል ማለት ነው። ስትከላከሩለት ስትከራከሩለት የነበራችሁ ሰዎች አሁን እንግዲህ ምላሻችሁን እንጠብቃለን ከዚህ ሰውዬ ምንም እንትንም እንደማይገኝ እንደማይለወጥም ግልጽ ነው ማለት ነው። መጀመሪያ አልሳደብም ብሎ ነበር፣ አሁን ይኸውም ውልጭ አድርጎ እየተሳደበ ነው። ጭራሽ አሁን ደግሞ ሃይማኖትም አልቀረውም ማለት ነው። በዚህ ልክ ዮኒ ማኛን ልታምኑት የማይገባ ሰው ነው እና የምትከተሉት ሰዎች የምታዩት ሰዎች ፋሚሊ ምናምን እያለ የሚያጃጀላችሁ ልትነቁ ይገባል ማለት ፈልጋለሁ። እና እስከ መቼ ነው የምትታለሉት? እራሳችሁን ጠይቁ። አዎ ራሳችሁን ልትጠይቁ ይገባል። እና እንግዲህ ማለት የምፈልገው በሌላም ሃይማኖት ሆነ ያላችሁ ሰዎች መጣው ቢል እንዳታምኑት ማለት ፈልጋለሁ። ፕሮቴስታንትም ጴንጤዎችም ብትሆኑ ያው እየሰደባቸው ነው። እንግዲህ ምን እንደምትሉት ማየት ፈልጋለሁ። ይህን ሰውየ የሚያምን ሰው መጨረሻው ስድብ ነው ማለት ምንም ልትሰሙት ልትከተሉት አይገባም። በሃይማኖትም በብሄርም እየገባ ይህ ሰውዬ ሀገር ለማፍረስ የሚሞክር ሰው ነውና፣ ይህን ሰውዬ በፍጹም እንዳትሰሙት። ሀገራቸውን የምትፈልጓት ከሆነ እንዳታዳመጡት። ሰብአዊነታቸውን ያሳጣቸዋል። ሰውና ሰው ማባላትና ማጫረስ ልማዱ ነው። ሰውየው አንዱን ብሄር እየደገፈ አንዱን ብሄር እየተቸ ሲ የኖረ ሰው ነው። መንግስትንም ቢሆን ከዚህ በፊት ሙልጭ አድርጎ ተሳድቦ መልሶ ደግሞ ህዝቡን ተሳድቧል። በምንም አይነት ሁኔታ ይሄ ሰውዬ ትክክል ነው ልንል አንችልም ማለት ነው። ማመዛዘን የሚችል አይምሮ ያለው ሰው ይህንን ነገር በቀላሉ ይረዳዋል። እና የምታስቡ የምታገናዝቡ ከሆነ ይህን ሰውዬ በፍጹም ልሰሙት አይገባም ማለት ነው። በተለይ ቁም ነገር አድርጋችሁ የምትወስዱ ሰዎች በጣም ተጠንቀቁ ለማለት ፈልጋለሁ። ይሄ ሰውዬ ያላችሁን ማንነት ሁሉ እየጠራረገ እየወሰደ ነው ማለት ነው። ዛሬ አብሯቸው የቆመ ቢመስላችሁ ነገ ዞሮ እንደሚሰድባቸው አትጠራጠሩ። በፍጹም ልታምኑት የማይገባ ሰው ነው ማለት። የአንድ ሰው በአእምሮ መብሰል ሁኔታው የሚታወቀው እኮ ጥሩና ደጉን ክፉና ደጉን መለየት ሲችል ነው። ዝምብላችሁ በጨፈናው የምትከተሉ ከሆነ አድገናል እንደማትሉኝ ተስፋለኝ። ትልቅነን የምትሉ ከሆነ ማስተዋል አለባችሁ። በተለይ ሰውነን የምትሉ ከሆነ ደግሞ ማሰብ አለባችሁ። በሰው ጭንቅላት መመራት የለባችሁ የራሳችሁ አእምሮ ሊኖራችሁ ይገባል። ስለዚህ በራሳችሁ አእምሮ አገናዝባችሁ ይሄ ሰውዬ የሚያወራው ልክ ነው፣ ልክ አይደለም፣ በፊት ምን ሲያደርግ ነበር የሚለውን ነገር ማወቅ መጠየቅ አለባችሁ። አንዲት ሀገር የምታድገው አንድ ሰው በሚያመጣው ሐሳብና እና በሚያስተጋባው ነገር፣ አንድ ሰው አስተሳሰቡ ግዛ ማህበረሰብ አስተሳሰብ ያልበሰለ ከሆነ ማንም እየመጣ የሚጫወትበት ይሆናል ማለት ነው። ግን ቆም ብሎ የሚያስብ የሚጠይቅ ነገሮችን የሚያገናዝብ ህዝብ ካለ የሚያገናዝብ ትውልድ ካለ ግን ማንም እየመጣ አይጫወትበትም ማለት ነው። እና ማለት የምፈልገው ሌሎቻችሁም ይህን የምትከታተሉ ሰዎች ቆም ብላችሁ ራሳችሁን አስቡ፣ የራሳችሁ መንገድ ይኑራችሁ፣ ብልህ ሁኑ። ማንም እየመጣ አይጫወትባችሁ። በዚህ ልክማ ሞኝ መሆን የለባችሁም እና ማስተዋል አለባችሁ ማለት ፈልጋለሁ። እና እንደዚህ ያሉ ሰዎች ሀገር ያፈርሳሉ። ልንሰማቸው አይገባም። እንዲሁም በቻላችሁት ልክ ብሎክ እና ሪፖርት በማድረግ ልታስወግዱት ይገባል እላለሁ። በዚህ ጉዳይ ተመስገን የጌታ ልጅ ያለው ነገር አለ። እስቲ ደግሞ ወደሱ ቪዲዮ እንለፍ። ወንጌል በአናቱ ይተከል ይላሉ የፕሮቴስታንቶች አስተምህሮ። ማለትም ዮኒ ማኛ በተደጋጋሚ ቆየ ቢባል አንድ ሳምንት አንድ ሃይማኖት ላይ፣ አንድ ሳምንት አንድ ሃይማኖት ላይ፣ በዛ ቢባል 15 ቀን ነው ሊቆይ የሚችለው። ዮኒ ከዚህ በፊት ኦርቶዶክስም ነበረ ሙስሊምም ነበረ ኤቲስትም ነበረ የተለያየ ሃይማኖቶችን አይማኖቶችን ይዞ ነበር። አሁን ግን በፕሮቴስታንት ቤት ውስጥ ስለቆየ ጴንጤ ነው ማለት ነው። እና የጴንጤዎች አስተምህሮ ምን ይላል? ወንጌል በአናቱ ይተከል ይላል። ትክክለኛ ክርስቲያናዊ አስተምህሮ ግን ምንድን ነው? ጳውሎስ ክብሩን ጥሎ ለክርስቶስ ኢየሱስ ሲያገለግል ነበር። እነስጢፋኖስ ክብራቸውን ጥለው ለክርስቶስ ኢየሱስ ሲታረዱ፣ ሲገዘገዙ፣ በድንጋይ ሲወገሩ ነበር። ሌሎችም ሐዋርያቶች ወንጌል ዋጋ የሚያስከፍል ነው ወንጌል ግን ዋጋ የሚያስከፍለው ግን ክርስቶስ ዋጋ አስከፋይ ነው እያልን አልነበረም። ክርስቶስ ምንድ የሚያደርገው ዋጋ የከፈልክበትን እውነት የማይረሳ የዘላለም ሕይወትን የሚሰጥ ድንቅ አምላክ ነው ማለት ነው። እና ፕሮቴስታንቶች ምን ይላሉ? ወንጌል በአናቱ ይተከል። የነማ ፕሮቴስታንት ይኸው ዮኒ ማኛን ያጠመቀችው ነቢይ ትምህርቱ እንኳን ዮኒ ማኛን ደግሞ እንዲያገለግል የሚያደርጉት ደግሞ በዚህ ቲክታክ ፕላትፎርም ላይ ደግሞ በሌላም ፕላትፎርም ላይ ቀለም ወርቃ፣ የተንፍሱ ዘማሪ ዳግም ጥላውን፣ ኤፍሬም ባለ ጊዜ፣ ቤካ ባባ፣ ሌሎችም የሚባሉትና ከፓስተር ጻድቁ አብዶ ጋር በተያዘ ራሱ አብረው የተገናኙ ናቸው። አገልግሎቱን ሙሉ ለሙሉ የተቀበሉ ናቸው። የፕሮቴስታንቶች አገልግሎት ወንጌል በአናቱ ይተከል። ሳይገባችሁ እንዳትመጡ አሁንም፣ ዮኒ ማኛ ወደ ኦርቶዶክስ ራሱ ልትመለስ ብትፈልግ ኦርቶዶክስን ሳታውቃት እንዳትመጣ። ጥያቄ ካለ ጠይቀኝ፣ ባውስጥ አስረዳሃለሁ።